ጥያቄያትን የሚያስተሰር ከሆነ ምንድን ነው ታዲያ ድንጋዩ አምላክ አልልበት። ለአምላክ የሚገቡት ምግባሮች በሙሉ ተሰጥተውታል። ስለዚህ ሙስሊሞች ስለ ክርስትና የሚነገርን በጠቅላላ ሐሰት ነው፣ ሲነገረ የኖረው ውሸት ነው። እኛ እዚህ ሲመጡ ግንብ ሲሳለም ብታየው አንድ ክርስቲያን ያንን ግንብ አያመልከውም። መስቀል ሲሳለም ብታየው አንድ ክርስቲያን ያንን እንጨት አያመልከውም። እዛ እንጨቱ ላይ የተሰቀለውን ክርስቶስ ነው የሚያመልከው ኦኬ፣ እመቤታችንን ለቅዱሳን ሲሰግድ ብታየው የአክብሮት እንጂ የአምልኮት ስግደት አይደለም። እና የተነገረን በሙሉ ሀሰት ነው። እና የእናንተን አይታችሁ ክርስትና ውስጥ ያሉትን ደግሞ ክርስቲያኖችን ጠይቃችሁ ወደዚህ ወደሚደነቀው ድንቅ ወደሚደነቀው ብርሃን እንድትመጡ ከዛ ከድቅድቁ ጨለማ በእግዚአብሔር ፍቅር እጠራችኋለሁ። እወዳችኋለሁ ሙስሊም ወንድሞች። አመሰግናለሁ ቦስ።

ሴቶች ፔሬዳቸውን ሲቀቡት የኖሩ መሆኑን ስታቅ ደግሞ ራት አልበለው ያቅልሽልሽኝ። አሁን እውነት እሺ፣ ሳሂ ሙስሊም ላይ ቅድም ያው ብዙ ነገሮች ሰምታችኋል። ከሙስሊምታችን ሳሂ ሙስሊም 1275 ላይ ምን ብሎ አስቀምጧል አቡ ቱፋይል? ሪፖርት እንዳደረገው አይ ሳው ሜሰንጀር ላ ያላ መልክተኛን አየሁት። ሰርክማብሌቲን ደሃውስ ቤቱን ሲዞር ሲሽከረከር ሰርክማብሌቲን ደሃውስ ን ተችንግ ደ ኮርነር ው ስቲክ ከዛ ምን ጠርዝና ጠርዙን በእንጨት ወይም ደግሞ በዱላ ሲነካ ዳት ሃድ ወደም ከእሱ ጋር ይዞት በነበረው እንጨት ሲነካ አያውት ስክ ከዛ በኋላ ይዞት የተሽከረከረውን በዛ ጠርዙና ጠርዙን ከነካ በኋላ ምን አደረገው? እንጨቱን ሳመው ብሎ ይናገራል። እስኪ ደግመሽ አሳየን። ኮርነሩን ምን ያደርገው ነበር ይላል። በእንጨት ይነካው ነበረ። ቅድም ደግሞ ምን ብሎናል? ኮርነሩን መንካት ኃጢአትን ይሰርያል አለን፣ አደለ ነብዩ? በምን ነበር ቢነካው? በእንጨት የነካውን እንጨት ደግሞ ምን ያደርግ ነበር? ይስመው ነበር ነቢዩ። እንጨት ያመልካል ማለት ነው። ኃጢአቱን ያሰርይለትም ነው። እንጨቱን ደግሞ ይስመዋል። እንጨት ምስሙ፣ እንጨት ምነኩ ሚሉን አካላት ነቢያቸው እንጨት ይሸከም ዱላ ዞ ነበር ሚንቀሳቀሰ። ያችን ዱላ ይስም ነበር። ካባን እየዞረ እንጨት ዞ ሄዶ ይነካል። እንጨቱንም ይስማል። እንጨት መሳም ሀጢያት ስለሆነ በሙስሊሞች ሎጂክ ነቢዩ ኃጢአተኛ ነው አይደል? አዎ ትክክል አይደለም። እንጨት ይዞ የሚዞር ከሆነ ታቦት አምላኪ ታቦት እንትን ትላላችሁ። ታቦት እንጨት ነው። እና ነቢዩ ይህንን እንጨት ለምንድን ነው እሱ ዞም ይንቀሳቀሰው? ይዞ ይንቀሳቀስ እኮ ለምስጋራ ይሄ እኔ ከሚያደርገኝ ያደርገኝ ምን እንደሆነ ታውቃለህ? ይዞ መንቀሳቀስ እኮ አይደለም፣ እንደ ማንኛውም ሰው ዱላውን ይዞ ይዞ በዛ። ግን ለምንድን ነው ጠርዙን ነክቶ መሳም ያስፈለገው? ነው ትርጉም ማድረግ መናገርም ተብሏል። አንቺ ጭንቅላትሽን ነው መወደልሽ ቀጥ ሲልማሽ እኔ ሳሻ ሽንቅላትሽ ነው የሚመቸኝ። ቀ ታቂሽ የሚወዱ ኮመንት ላይ ያሉ ናቸው። እሺ አንተ ኮ ነው ምታስቀኝ አሁን፣ ሌላ የነበረ ልታስጣፋብኝ ነበረ። እርሷም እዚህ ጋራ ምን ያደረገ እንጨት ይዞ እኔ ላችሁ ልንገራችሁ ይሄ ቅድም ምን ስትሎ ነበር እንጨት አምላኪ፣ እንጨት እንደዚህ እንጨት ሳሚ፣ እንጨት ለእንጨት የምትሰግዱ ና ምን አላችሁ? እሺ እናያዘላችሁ እንጨት ነው እንበል። ና ጌታችን አምላካችን መዳታችን እየሱስ ክርስቶስ የማዳን ስራውን የፈጸመው በእንጨት ላይ ስለሆነ ተመስገን፣ ነገር አድነታችን የተፈጸመበት ነው አናፍርበትም። ግን እዚህ ጋር ያንን ነገር አጸ መስቀሉ መሳማችን መሰማችን አምልኮት ካስባለው ካስባለው ነብያችሁ ከሱ ከራሱ ምንም እንደማይናገር ከራሱ ምንም እንደማያደርግ በቁርሃናችሁም ተቀምጧል በሀዲሶቻችሁም ተቀምጧል እናንተም ተመሰክራላችሁ። ስለዚህ እሱ በእንጨት እንዲነካው ያስደረገውና ጠርዙን ዞሮት ተሽከርከሮት የተሽከረከረው ለሞልክ ልክ እንደማና እንደ ፔጋኖቹ እንደ ጠዋት አምላክ የሆናችሁ ይሽከረከሩ እንደነበሩት እንደዛ በመሽከርከር ከዛ ጠርዞቹን ኮርነሮቹን በዛ ይዞት በተሽከረከረው እንጨት በመንካት ከዛ በኋላ ይስም ነበር። ወደዚህ ጋር ዞራችሁ ትሰግዳላችሁ። ይህንን ልንትን ለማድረግ በጣም ብዙ መስዋዕትነትን ትከፍላላችሁ። ይሄ ቦታ ሄዶ ለመሳብ፣ ከዛ ደግሞ በጭራሽ ደግሞ ነብያችሁ ይህንን በእንጨት እየነካ ይስም ነበርና ይህንን ከምንን መድብላችሁ ከአክብሮት ወይስ ከአምልኮ? ይሄ ራሱ አንድ ራሱን የቻለ ስርዓት አምልኳችሁ ነው፣ አደለ? አምልኮት መፈጸም ነው የእናንተ አምልኮት ትሰግዳላችሁ። ከዛ ሀጅም ይካትታል፣ አደለ? ስለዚህ ያንን ያንን በሚዞርበት ጊዜ ነብያችሁ የእንጨት በእንጨት በመንካት ያንን የነካበትን እንጨት በመጻፍ አምልኮትን ይፈጽም ነበረ። ስለዚህ ያንን ለነብዩስ ምን ብላችሁ ነው የምታስረዱ? የነብዩንስ በምን መልኩ ነው የምታብራሩለን? መሳሙ ለእንጨቱ ብሎ ነው አይመስለኝም። ለምን እንጨቱን ከነካበት በኋላ ስለሳመ፣ ወይስ እንጨቱ ራሱ በራሱ የሆነ የተለየ ነገር ነበረው፣ መሐመድ ስለሚይዘው ይህንን ገብታችሁ ብትመልሱ። ሚስቱ እንጨት አምላኪ፣ እንጨት ስም አላችሁ ምትሉ አጋራት ነብያችሁ እንጨት ለምለም የሚያመልከው እኛ እውነትሻ እንዳለችው መስቀሉ ክርስቶስ እዳ ደብዳቤያችንን የደመሰሰበት የመዳን ስራን የፈጸመበት ቤዛነትን ያገኘንበት በመስቀሉ ጠላት የተደመሰሰበት የተቀጠቀጠበት ስለሆነ በዛ ነው። እናንተ ግን የችንጨቷን ነብዩ ያደረገበት ምክንያት ምንድን ነው? ምን አስቦ ነው? ነብዩ ከራሱ ማያደርገው ከራሱ ማይ እንትን ማይለው ለምንድን ነው እንደዛ የሚያደርገው ነብዩ ዑስማን ኡስማን እንኳን ደህና መጣህ። እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ ሰላም ይመስገነው። ቁጭ ብዬሽ ተማርክ ነበረ ያ ሁለታኮ። ቀጥልስ? አይ በዚህ ወይ ልጠይቅ የነበረው አሁን ላይ ያገባኝም ግን ስለ ቅርጹ የተሰራበት ቅርጽ የድንጋዩ አንዳንድ ነገሮች ሰምቼ ነበር እና ከእሱ ጋር ማያይዘ አንድ ነገር ብትለን ብዬ ነው። የተለያዩ ነገሮች ይሰማሉ በቅርጹ አሰራር አሁን ከሌሊቱ ስድስት ሰዓት ላይ ቅርጿን አሁን እውነት ሻጉባ ያደረገች አይ ብዙ ሪከርድን ብዙ ነገር ስላየው በፊትም እዛው በነበርኩበት ጊዜ ብዙ ሙቀቱ የለኝም ግን

በእውነት እውነት ክርስቶስ ነው። ዴባስ ያቀርጹ እኔ የማውቀው ባለኝ እውቀት የተሰራበት ምክንያት በሴቶች ማህፀን ቅርጽ የተሰራው ቅድም እንደነገርኳቸው ፔሬዳቸውንም የሚቀቡት ልጅ ይሰጣል። ምንድን ነው የሚባለው ማህፀን ለምለም ያደርጋል ብለው ያስባሉ። እና እነሱ ከዛ አንጻር ነው ጣዖት አምላኪያን የሚያምኑት ለዛም ነው አይ ቲንክ የሄዱ ፔሪድ የሚቀቡት ማለት ነው። ለምንድ ነው በማህፀን ቀር ያ ሴት ማህፀን ልጅ እንዲሰጣቸው ሴቶቹ ለዛ ነው። በጥንት በፓጋን ዘመን ይህንን ሲያደርጉ የነበረው ማለት ነው። አሁን ደግሞ ሙስሊሞቹ ተገለበጠና የሰው ልጆችን ሀጢያት ተሸክሙ ነው የጠቆረው። ይሄ የልብ አውቃ ድንጋይ ነው፣ ተራ ድንጋይ እንዳይመስላችሁ። እያወራ የለ ነው። ዙም አርጊ ውስጡ ያለችው ትቁራለች። ትንንሽ ጠጠር የሚመስሉ እነዛ ናቸው እነዛ ኢማጂን ቤዛ ሆነው የሰው ልጆችን ኃጢአት የተሸከሙ አሁን በእስልምናው ማለት ነው። የልብ አውቃ የልብ አውቃ ስላችሁ አሁን እኔ እዚህ ጋር የልቤን ሊያቅ የሚችለው አንድ ፈጣሪ ብቻ ነው፣ አንድ እግዚአብሔር ብቻ ነው። ልክ እንደዛው ይሄ ድንጋይ የልብን ያውቃል። ሄጄ የውሸት ብትነካው የልብህን ያውቃል። ይሄ የውሸት ነው ይነካኝ፣ ይሄ የእውነት ነው ይነካኝ ብሎ የሚለይ ኮንሽንስ የሆነ ድንጋይ፣ ቤዛ የሆነ ድንጋይ፣ ኃጢአት የሚያሰር የሆነ ድንጋይ፣ ጠቅላላ ስናደረገው አምላክ የሆነ ድንጋይ ነው ማለት ነው በእስልምናው ፈጣሪ ነው የድንጋይ አይደለም። ለዛ እስልምናው ብዙ ሙስሊሞች ግን ይህንን አያውቁ ብዙ ሙስሊሞች፣ ለምንድን ነው ዛ ሄጄ ያንን ስነካ ሀጢያት የሚሰረየው? እስልምና ምን ይላል የሚለውን ካለማወቅ ነው። ስማንዬ እና ማዕፀን ቅርጽ የተሰራበት ሪዝን ያ ነው። አሁን ላይ ያለው ደግሞ ይሄ ነው። ሜቢ ካገኘው ሀሳብ ፎ ጨምረለት ማዕፀን ለምለም ልጅ ኦልሞስት ልጅ ይሰጣል የሚለውን ነው እኔ የማውቀው እና ምትጥ የመራቢያ እንትን ደግሞ ያው ከልጅ መስጠት ጋር በተያያዘ ነው። የመራቢያ እንትን ስለሆነ ከዛ ከጣዋቱ ጋር የተያያዘ ስለሆነ ከዛ ጋር የተያያዘ ነው። አይ ቲንክ ጠበሪ ላይም ይህንኑ ጠበሪ ቮሊማንድ 303 ፔጅ ላይም ያስቀምጠዋል። 303 ፔጅ ላይ ሴቶቹም እንደዛ የሚያደርጉ እና ከመራቢያ ጋር የተያያዘ ስለሆነ ሴቶቹም አበስ አበስ ያደርጉት ነበር። ፔሬዳቸውንም ቀባቀባ ያደርጉት ነበር ማለት ነው። ልጅ እንዲሰጣቸው የሚመኙበት ነው። ልጅ የሚሰጠው ደግሞ የመራቢያ የመራባት ምልክት ነው። የመራባት ነው የሚባለው በአማርኛ መራባት ማለት ያ ለመራባት የሚጠቅም ማለት ነው። ለመውለድ የሚጠቅም አይደል? አማርኛውን አርቲኩሌት በሆነ ሁኔታ ገልጫዋለ። ግን ያን ለመግለጽ ነው። በዛም ነው ልጅ እንዲሰጣቸው የሚመኙበትም የሚቀቡት ነገር አለ። አሁን ራሱ እኮ የሚቀቡት ነገር አለ። ዋትዛት፣ እሱን ብዙ አላወቅኩም። ሽቶ ነው ቅባት፣ የሆነ ነገር ይቀቡታል። አሁን በፊት ፔሬዳቸው ነው። አሁኖቹ ደግሞ ሽቶ መሰለ የሚቀቡት አበሳ አበሳ ያድርጉታል። ሜቢ ሲያብሱት ማሳየት ይቻላል፣ ቪዲዮ ካላችሁ በፊት ሴቶቹ ናቸው የሚያብሱት። አሁን ወንዶቹ ናቸው። ወንዶቹ ደግሞ እዛው ሲዞሩ ሳይ ሙስሊም 2505 ሳይ ሙስሊም ሶሪ ቡሃሪ 2505 ቡሃሪ 2506 ላይ በእጃቸው እንትናቸው እራሱ ይፈስ ነበረ ወንድ እንትናቸው ማለት ነው። እነሱ እንዲሁ ወደ መሬት ነበረ የወንድ ፈሳሻቸው የሚፈሰው። ሳይ ሙስሊም ሶሪ ቡሃሪ 2505 የወንዶቹ እንዲሁ ነበር የሚፈሰው ወደ መሬት ማለት ነው በእጃቸው ላይ እና የአሁኖቹ ግን ወንዶቹ ምንድነ የሚያደርጉት ድንጋዩን ይቀቡታል። ሴቶቹ ደግሞ ነበር የሚያደርጉት ከእንትናቸው ላይ ልጅ ሲጠን ብለው ድንጋዩን ነበር የሚቀቡት። አሁን ግን የሚቀቡት ድሮዎቹ ሴቶቹ ናቸው ይቀቡት ነበር። አሁን ደግሞ ወንዶቹ ናቸው በተራቸው የሚቀቡት። አይ ቲንክ ሴመናቸውን አይመስለኝም። አሁን የሚቀቡት እንትን ነው ሽቶ ነገር መሰለኝ የሚቀቡት አንድ ቢሁ ረጅም ና ሀዲሱ ና የቱካነውስቴመን በይ ና ንትን በይ ኪወርድ ሴመን በይ በቃ ው ሴክሹዋል ኢንተርኮርስ የሚል የለም ኡመር ኡምራ ከሚለው ዝም ብለሽ አንብቢው፣ ረንደም ያ ሴክሽዋል ኢንተርኮርስ ከሚለው እሺ፣ ፉል ስቶፕ ነው። ትንሽ አንድ ሶ ወን ዊ አራይቭድ ምናምን ከሚለው ጀምረሽ አንብቢው። በቃ ሶ

እሱን እንድንቀይር ለኡምራ እንድንቀይር አስዘን ያንን ደግሞ ይሄኛው ከጨረሰን በኋላ የምንድን ነው ይቅርታ፣ ኡምራን ፐርፎርም ካደረግን ኡምራን ካደረግን በኋላ ከተከበረን በኋላ ወደ ሚስቶቻችን ሄደን ግንኙነት እንፈጽማለን። እንድንፈጽም ምን አድርጓል? ቀይርን፣ ያንን ነገር አድርገን ከዛ በኋላ ሚስቶቻችንን ወደ ቤታችን ሄደን እንድንገናኝ አንስዘውናል ብሎ ተናግሯል።